ሰላም ተመልካቾቻችን እንደምን አላችሁ። አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለ ስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። ከክረምት ጋር የተያዙ የተለያዩ ሀሳቦችንም እያነሳን ነውና ሰሞኑን ዛሬም በተለይ ፍሳሽ ማስወገጃ መስመሮች በክረምት የሚያጋጥማቸው የራሱ የሆነ ተግዳሮቶች አሉ። ታዲያ እነዚህ ተግዳሮቶች ምንድን ናቸው? ምን አይነትስ የመፍትሄ እርምጃዎች እየተወሰዱ እየተሰራ ነው የሚለውን ነገር ልናስቃኛችሁ ነው። እዚህ መገናኛ 24 አካባቢ የሚገኘው የባለስልጣኑ ዋና መስሪያ ቤት የተገኘ ነው። እዚህ ጉዳዩ የሚመለከተው ኃላፊ እየጠበቀ ነው። እሱ ከእሱ ጋር የተወሰነ ሀሳቦች ካነሳን በኋላ ተይዘን ስራው ወደሚሰራባቸው የተለያዩ ቦታዎች የምንሄ ሄድ ነው የሚሆነው። ይህንኑ ፕሮግራማችን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮ ትጋብዛለሁ። ተከተሉኝ። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። እሺ፣ አመሰግናለሁ። ኤፍኤም ነጋቱ ባላለ በዚህ ባዲስ አበባ ዋና ፍሳሽ ባለስልጣን በፍሳሽ ዘርፍ ስር የከፍተኛ ፍሳሽ መስመሮች ዝርጋታ ተጋና ኦፕሬሽን እና አገልግሎት ጉድመሪ ነኝ። መልካም እንግዲህ አንተ ልበል አንቱ ለበል አንተ በግሬ እሺ፣ እሺ፣ አመሰግናለሁ። እንግዲህ መግቢያ ላይ ምሳነሳ ነበረ። በተለይ ከፍሳሽ መስመሮች ጋር ተያይዞ የሚሰሩ ስራዎች አሉ። ከዚህ በፊት የፍሳሽ መረብ ደህንነት ላይ ሰርተናል። ክረምት ላይ ደግሞ ከዚሁ ጋር የተያዙ ስራዎች እንደሚሰሩ ሰምተን የመጣ ነው እና ምንድን ነው ከክረምት ጋር የተያዘው ስራ ከፍሳሽ መስመሮች ጋር ተያይዘው የሚለውን ብታነሳለኝ። በጣም መልካም። እንግዲህ እንደምታወቂው ያው የእኛ የፍሳሽ መስመር እና የፍሳሽ ማጠራጣቢያዎቻችን የተሰሩት ለዚህ ለቤት ውስጥ ፍሳሽ ማስወገጃ ብቻ ነው እና የዚህ የጋያ ጎርፍ እና የዝናብ ውሃንም አያስተናግድም ማለት ነው። ማጠላጠቢያውም፣ መስመሮቻችንም ዲዛይንም ሲደረጉ ተዘግቱም ለዚህ ለዶሜስቲክ ዩዝ ለምንለው ለመኖሪያ ቤቶች ፍሳሽ ለማስወገድ ብቻ የተዘጋጁ ናቸው። ይህን ከዚህ ጋር ተገናኙ ተያይዞ ያው በርካታ የፍሳሽ መስመሮቻችን ላይ በተለያየ ባባለማወቅም አንዳንዴ በማወቅም ጭምር የዝናብ ውሃ በየመስመሮቻችን ውስጥ በማገኝ የሚያገናኙ አንዳንድ አካላቶች አሉ። በዛ ምክንያት እንደምትመልክ አንዳንድ ቦታ የተመለከታችሁ ሊሆን ይችላል። መስመሮች ገነፍ ከአቅማቸው በላይ የሆነ በዛ ምክንያት፣ እሱ ብቻም ሳይሆን ደግሞ በማጣራጣቢያዎቻችን ላይ የሚያስከትለው ከፍተኛ አደጋ ማደጋ ውስጥ ልጅ በማጣራት ሂደቱም ላይ ጥራቱን የጠበቀ ውሃ ማማስረት ራሱ ደግሞ ራሱ በማጣራጣቢያውም ላይ በጣም ከፍተኛ አደጋ እያስከተሉ ይገኛሉ። እንደው ከዚህ ከጎርፍ ከዝናብ ውሃ ጋር ተያይዞ ስታነሳልኝ ነበረ ከመስመሮች ጋር የማያያዙ ሁኔታዎች አሉ የሚል ነገር እና፣ እንደው እዚህ ደረቅ ቆሻሻን ስ ይዞ ከመምጣት አንጻር ምን አይነት ችግሮች ነው የሚያስከትለው ወይም ይሄ ለፍሳሽ መስመር ባዕድ የሚባሉ ነገሮችን ይዞ ከመግባት አንጻር ወደ መስመር። መልካም፣ ያው እንደምታውቂው ጎርፎች እንግዲህ የተለያየ ነገር ይዞ ይመጣሉ። በእሱም ብቻ ሳይሆን ጎርፍን ተገና አድርጎ ደግሞ አንዳንድ አካላት እንዳልኩች ደረቅ ቆሻሻዎችን በዛ በመጨመር ከአጠቃቀም ጉድለት ጋር በተያያዘ በጥቃም በርካታ ደረቅ ባዕድ ነገራትን በማስገባት የፍሳሽ መስመሮቻችን በጣም በከፍተኛ ሁኔታ እያጨናነቀ ይገኛል። ይህም በተለይ በሰራተኞቻችን ላይ እንደምትመለከቱ የመገንፈል መዝጋት፣ መስመሩን የመዝጋት እዛ ደለል በመፍጠር በኋላ በኩል ያለ ማኑን ላይ እየገነፈለ በህብረተሰቡም በአካባቢ ላይ ከፍተኛ የሆነ የሽታም ከፍተኛ ተጽዕኖ አሉታዊ ተጽዕኖ እየፈጠረ ከተማው ላይ እንደምትመለከቱ በተለይ ስማርት ሲቲ ከማድረግ አኳያ ካለን ከምናግዘው ከከተማው እድገት ጋር በተያያዘ ይሄ ነገሮች በጣም ከፍተኛ ችግር እየገጠሙን ብዙ ተግዳሮቶች እያጋጠሙ ነው ያለ እና ከፍተኛ ፈተናም እየሆነብን ያለ ስራ ነው ማለት በአሁኑ ጊዜ። ስለዚህ ክረምትም የራሱን የሆነ ቻሌንጅ ይዞ ነው የሚመጣው ማለት ነው። ከእናንተ ስራ ጋር በጣም በጣም ከፍተኛ ቻሌንጅ ይዞ ብን ይመጣል። እንዳልኩሽ በተለይ የፍሳሽ መስመሮቻችን በማጨናነቅ እና በተለይ ደግሞ ከፍተኛ ማለ የፈሶባቸው ከተገነቡት የፍሳሽ ማጣራ ጣቢያዎቻችን ላይ ደሁን መጨረሻ ላይ ተጣርቶ ማስወገድ ነው ዋናው። ይህ ሁሉ ነገር የተሰራው ፕሮፐር ተጣርቶ አካባቢን በማይበክል መንገድ ለማስወገድ ነው የተሰራ። ይህን ምክንያት ግን በዛ ምክንያት ከፍተኛ ሁ እንዳልኩሽ የቤት ውስጥ ፍሳሽ ብቻ ስለሆነ ማጣራ ጣቢያዎችን የሚያጣራው ይሄ በሚሄዱ ምክንያት በማጣራ ጣቢያው ላይ በተለይ ከፍተኛ የሆነ ጉዳት በማድረስ የመገጣጠ ስፔድ ፓርት በውጭ ምንዛሬ የሚመጡ ስፔር ፓርቶችን የመጉዳት ከዛ በተለፈ ደግሞ ፕሮፐር ጣርቶ ያለማስወገድም ደረጃ በጣም በርካታ ጊዜውን ሳይጨርስ እየወጣ ፍሳሹ ደረጃን አልጠበቀ ፍሳሽ ደረጃ እንደዚህ አይነት ችግሩ ላይ ያስከተለ ይገኛል። ከዚሁ ጋር ተያይዞ አሁን እንደዚህ አይነት ችግሮች ሲያጋጥሙ ያው መስመሮች በተለያዩ በአድ ነገሮች ወይም ደረቅ ቆሻሻዎች ይዘጋሉ እና ከክረምቱ ጋር ተያይዞ ምን እናንተ ምሰሩ ስራ አለና ምን አይነት ተግባራት ይከወናሉ? ይሄን መልካም አሁን እንደምት እንደ እንደ አሁን በተለይ በዚህ ወቅት እና ከዚህም በፊት አመቱ ሙሉ የምንሰራቸው የዚህ ማኑል የማጽዳት ስራዎች የምንላቸው አንዱ አክቲቪቲያችን ማኑሎችን ኢንስፔክት እያደረጉ የዘጉ ማኑሎችን ማክፈት የማጽዳት ግሪስ የማድረግ እና በዛ ስራ ምክንያት ለምሳሌ እንደው ለብናግሪስ በዚህ በባህድ ነገሮች በመግባታቸው ምክንያት ብቻ ይሄ መስመሮች እየዘጉ በጀት ማስተር በሚል ሰርቪስ አለ። ጀት ማስተር ማለት በሃይፐር ፕሬሽር ባለው ውሃ እና በግፊት በመስመር ላይ ቀጥታ ፍሳሽ ማለት መክፈት ማለት ነው። መስመሮች ለሱ ብቻ ባለፈው በጀት አመት ብቻ ከ2670 በላይ ደንበኛ ሰርቪስ እየተሰጠው አገልግሎት እየተሰጠበት፣ ይሄ እንግዲህ ምክንያቱ እንዳልኩት በአብዛኛው በባዕድ ነገሮች መስመሮች ተዘጉ ተጫ ይሄ በሰው ኃይል ከምናጸዳቸው ጽዳቱ ውጪ የተሰሩ ስራዎች ነው ነገር ይሄ ጀት ማስተር አገልግሎት የሰጠባቸው ቦታዎች ቴክኒሽያኖቻችንም ባለሙያዎቻችንም ይህን ስራ እንደትክል እየሰሩ ነው የሚገኙ ምናልባት አንዳንድ ማሳያዎችንም መመልከት እንችል ይሆ መልካም። ስለዚህ ዛሬ አንድ ማሳያ የሚሆን ቦታ ላይ እንሄዳለን ብዬ አስባለሁ። የት አካባቢ ነው? ወደ ቄራ ወደ ፔፕሲ ቄራ አካባቢ አሁን በስራ ላይ ያሉ ያሉ በጣም መስመሮች ተጨናንቆባቸው እ ከፍተኛ የሆነ የባዕድ ነገር ገብቶ ሰራተኞቻችንም ጀት ማስተር ሰራችንም እዛ አሁን ስራ ላይ ያሉ ባለሙያዎቻችንም ስራ ላይ ነው ያሉት። እሱንም ሄደን ተመልክተን እናንተም ግንዛቤ መውሰድ ትችላላችሁ። ለህብረተሰቡ ምን አይነት ፍሳሾች የመጡ እንደሆነ ማሳየት ይቻላል ማለት ነው። ስለዚህ ወደዛው ነው ማለት ቦታው ላይ አሁን ደርሰናል። አሁን ደረስን። በቦታ ፊት ለፊት ያለ ኬራ አካባቢ ማለት ነው ያልከኝ። እንግዲህ አንዱ በርካታ ቦታዎች አንዱ የሚዘጉ መስመሮች አንዱ ነውስለዚህ ለማሳያ ዛሬ የሚሰራውን ነገር እንቃኛለን ማለት ነው። በየጊዜው የሚሰሩ ስራዎች ናቸው። በዚህ ቡድን የሚሰራውን ስራ ማየት እንሞክራለን። አቶ ሳምሶ የሚባለው እሱ የዚህ ቡድን ቴክኒክ ኃላፊ ነው። ዛሬ ያለውን ነገር ለናይ ነው እና ካየን በኋላ። የተወሰኑ ሀሳቦችን ደግሞ ከአንተ ጋር እናነሳለን። እሺ፣ ወደ መጀመሪያ ምናልባት መስመር ከዘጋበት ቦታ እንዴ ቁሻሻዎቹ የሚታዩ አሃ። ስለዚህ መነሻው ነሻው እዛ ጋር ነው የሚሆነው። እሺ፣ ነገሮቹ ወደዛ እንመልከት እና ቴክኒሻኖቹ ምናልባት ማኑዋሉን እየከፈቱ ሊያሳዩን ይችላሉ። ባለሙያዎች ነው። እስቲ እሺ፣ እንግዲህ ያው ስራችሁን እየሰራችሁ የተወሰነ ሀሳብና ሀሳብዬ ነው። በቅድሚያ ግን ስምና የስራ ኃላፊነት አስተዋውቀኝ ስሜ ሳምሶን ብርሃን ይባላል። በሰባና ፍሳሽ ቴክኒሽያን የፍሳሽ ቴክኒሽያን። እንደው ዛሬ ያው ከክረምት ጋር ተያይዞ የሚያጋጥሙ ተግዳሮቶችን ቅድም አቶ ኤፍሬም እያነሳልኝ ነበር እና የዚሁ አንድ አካል የሆነውን ስራ ነው ዛሬ እዚህ የምታከናውኑት። እና ምንድን ነው የተፈጠረው? እስቲ ዜ ው ይሄ መስመር የሚነሳው ከጎተራ ኮንዶሚኒየም ተነስቶ ወደ ፍሳሽ በአጣሪ የሚያስገኝ መንገድ ነው እና ባለ አራት መቶ ነው እና ዴቪዙ እንደሚታየው ሩቅ ነው። እና በተለያየ ነገር ህብረተሰቡ አንደኛ ባዕድ ነገሮችን በማስገባት ብርድ ልብስን፣ ሲሚንቶችን ይዝን ባዕድ ነገር ድንጋይ የሆኑ ነው የጠጣር ነገሮችን እያስገባ እየዘጋብን በተቸገረበት ሁኔታ ነው አሁን የምንለው። ይሄ ነገር ተዘግቶ በጽዳት ላይ እያሉ ነው እና ኦሬዲ በመስመሩን ዘግት ብሎ ካድርጓል። ይሄን አጽድተን ነው እንትል ያለ ነው። አዎ፣ ማንሆሉ ላይ እያለ ቆሻሻ አለ ማለት ነው። ከስር የተከማቸ ቆሻሻ አለ። አሃ፣ ስር ድረስ ስር ድረስ ቆሻሻ አለ። ይሄ ለብታዩ ሙሉን ቆሻሻ ነው። ከታይ ጀምረን እስከ ላይ በቆሻሻ በጠጣር ነገሮች የተሞላ ነገር። አንደኛ የህዝብ አወርነስ ይጎልዋል ብርድ ልብስ፣ ቁራጭ፣ ዳይፐር፣ ሞዴስ፣ የተለያየ ነገሮች፣ የጎርፍ ውሃዎች እንደገና ደግሞ የስሚንቱ ግንባታ ተረፈ ምርቶች እዚህ ባኖርስ እያስገቡ የተቸገርንበት ሁኔታ ነው ያለው። ስለዚህ አጠቃላይ እሱን የማጽዳት ስራ ነው ዛሬ የምታከናውኑት። ስለዚህ በምን አይነት መንገድ ነው ስራው የሚከናወነው? በሰው ጉልበት ብቻ ነው። አንደኛ በሰው ጉልበት የማጽዳት ስራ እንሰራለን። ሁለተኛ ደግሞ ከሰው ጉልበት ያለ ሰው ደግሞ ጀት ማስተር አለ። በማሽን በመምታትና የማስለቀቅ ስራ እየሰራ ያው ቀደም ሲል እዛ ጋር የደፈነ ነገር እንዳለ እያየን ነበር። እዚ ጋር እየተሰሩ ያሉ ስራዎች አሉና ምን ላይ ነው ያለው አሁን ሰራው፣ እና ምንድን ነው እየተከናወነ ያለው የሚለውን አንሳልኝ እስቲ። ቅድም እዚያ እንዳሳየውሽ የመስመሩ ብሎክ አርጎ ዘግቷል። የዘጋው በዚህ ስለዘጋ እዚህ ጋር ደግሞ ምንም አይነት ፍሳሽ የለውም። እያየሁት ነበረ፣ ባዶ ነበረ። ስለዚህ ባዶ ነው። ልጆች አስገብተን አጸድተን የሚወጣው ጠጣር ነገርና ብዙ ባር ነገሮች ነው የሚወጣው። ስለዚህ ልጆች በአደጋ እየተጋለጡብን ነው ውስጥ እየገቡን የሚያወጡት፣ ለጤንነታቸውም አስቸጋሪ ነው። እንደገና ገብተውም በሚያጽዱበት ሰዓት ደግሞ ችግር እየፈጠረብን ነው ከጤና አኳያ ማለት ነው። እና በጣም የተቸገርንበት ሁኔታ ቢኖር በዚህ ነው። በጣም አድካሚ ነው። ሰራው ያየው ነበር። በቃ ሰው የተጸየፈው ነገር ነው ይሄ። ልጆች ገብተው ሁሉ እንትን የሚሉት የነበር ማለት ነው። የሚወጣውም ደግሞ ጠጣር ነገር ነው የሚወጣው፣ እና ይሄ ኤምቢ ሲለን በሰው ኃይል ሲለን በጀት ማስተር ማሽን አምጥተን፣ ይሄ ጀት ማስተር ጥቅሙ የዘጋውን ነገር ለመክፈት ነው። ብሎክ ያረጋል ከሰዎች ጎርጎሮ ልጆቹ ጀት ማስተር ጀት ማስተር የመክፈት ስራ ነው የሚሰራው። ማስተር ነው ማለት ስራ ማኖስ ይገባል። ከዚያ በማኖስ ፕሬሽር ሃይ ነው። አሁን ቅድም ምንም ፍሳሽ በሌለው በኩል ያስገባችሁት ወደ ተዘጋው ነው የሚሄደው። ውስጥ ለውስጥ ይሄዳል ማለት ነው። ከዚያ እሱ ልጆቹ ባላቸው ባላችሁ ሃይ ላይ ተሻል በጣም አስቸጋሪ ሀርድ በሆነ ነገር ላይ ነው እየገቡ እየወጡ እንትን የሚሉት። እንደው ምንድነው ዛሬ ያጋጠመው እስቲ አንሳልኝ። እዚህ መስመር ላይ የዚህ መስመር ችግር የሚወጣው የባህር ነገሮች በመግባት በመግባትና የሲሚንቱ የኮንክሪት ነገሮች መስመር ውስጥ እንዳለ ሞልቶታል። ማለት የሰው አወርደስ ችግር ምን ይሆን አላውቅም። የኮንስትራክሽን ደግሞ ተረፈ ምርት የሚመጣው እንደገና ደግሞ ከየኮንዶሚኒየም የሚመጣ ብርድ ልብሱ፣ የልጆች ቦ ምናምን በቃ ብዙ ነገር ማንኪያ ሹ ከማይመጣ ነገር የለም። ስለዚህ እሱ ከመጠንቀቅል አንጻር ይገባል። መሀል ላይ ብሎክ ያደርጋል። ብሎክ ሲያደርግ እንዳለ መስመሩን ይዘገዋል። ያዚያ ችግር ነው ያለው። ስለዚህ አሁን ምን ደረጃ ላይ ነው ለቀቀ? ገና እየታገልና አለቀቀም። ገና እያታገልና እያጸዳን ነው። እሺ በቅድሚያ ያመሰግናለሁ። እስቲ እራስህን አስተዋውቀኝ። እሺ ስሜ አቤል እባላለሁ አዲስ አበባ ውሃና ፍሳሽ አገልግሎት ላይ ነው የምሰራው እና የርዳት ምክንያቱም በፍሳሽ ዘርፍ ያው በዚህ በማኑዋል ስራ ፍሳሽ ዘርፍ ላይ ነው የምሰራው። መልካም እንግዲህ ያው ዛሬ የተገናኘ ነው እዚህ በማሽንም በሰው ኃይልም ስሰሩ ነው ያገኘናችሁ የፍሳሽ መስመሮችን በማጽዳት እና እንደው ስራው ላይ የሚገጥሟችሁ ተግዳሮቶች፣ ችግሮች ምንድን ናቸው የሚለውን ብዙ ጊዜ የሚያጋጥሟችሁ ነገሮች ያው ስራው ላይ እንደምታዩ አካባቢው ዙሪያ ገባውን ያው ከዚህ የሚወጣ ነው ይሄ ቆሻሻ ድንጋዩ ምናምን ጨርቅ፣ ብርድ ልብስ፣ ማዳበሪያ የማይገባ ነገር የለም እዚህ ማኗል ውስጥ ማለት ነው እና ያው ይሄ የሚያሳየው ያው የህብረተሰብ ያጠቃቀም ችግር ነው ያጠቃቀም ችግር ነው እና የህብረተሰብ ደግሞ ያጠቃቀም ችግር ያው ዞሮ ዞሮ ለኛም ለሰራተኞቹ ለድርጅቱም እንደገና ደግሞ ዞሮ ለህብረተሰቡ አስቸጋሪ ነገር ነው። ዞሮ አሁን ይሄ ቆሻሻ ሲዘጋ ሽንት ቤቱም ይህ ቱቦ ሲዘጋ ዞሮ የሚገነፍለው ወደ ህብረተሰቡ ነው። ሽታው የሚደርሰው በየቤቱ ነው የሚገነፍለው ማለት ነው እና ይህ የሚያሳየው ያው የህብረተሰቡ ያጠቃቀም ችግር ነው። እናንተስ ከስራችሁ ጋር ተያይዞ በተለይ ያው ቀደም ሲል የሚያዩዋችሁ ነበር ስትሰሩ እና ስራው ላይ እንዴት ነው እስቲ ግለጽልኝ። ስራው ያው ስራው እንደምታዩ በሰው ኃይል እና በማሽን ነው የሚሰራው። በጣም አድካሚ ነው። ማድከም በእርግጥ ስራ ነው። ስራው አንጻር ደግሞ ህብረተሰቡ አጠቃቀሙን ቢያስተካክል አንደኛ ለኛም ጉልበት ማይባክ ለዚህ የጉልበት ብክነት ለዚህ የማሽን ብክነትም የንብረት እንትንም አንዳረግም። አሁን እንደምታዩው ይሄ ማሽን በሚፈረፈር ሰዓት ይሄ የማሽኑ ገመድ በጣም ውድ ነው፣ በጣም ኪሳራ ነው። እና ይሄ በሚሳብ ሰዓት ይሄ እስከሚፍቀው ድረስ አይተሻል። እና ይህ ህብረተሰቡ ዘንድ ግንዛቤ የኖሩት ህብረተሰቡ አጠቃቀሙ የሚያስተካከል ይሄ በተሻለ መጠን ይሄ ነገር ይወገዳል ማለት ነው። እንደ ተመለከታችሁት እናንተም ተዘዋውራችሁ እንደተመለከታችሁት እና ሰራተኞቻችንም በምን ያክል አድካሚ ስራ ላይ እየሰሩ እንደሆነ የተመለከታችሁት ነገር ነው። ይህም ምክንያቱ እንዳያችሁት በእንትኑ ላይ በመስመሮቻችን ላይ በሚጣሉ ባዕድ ነገራት የመጣ ስለሆነ ህብረተሰቡም ይህን ነገር ተመልክቶ የሰራተኞቻችንም ድካም በህብረተሰብ ላይ የሚያደርሰውንም ነገር ተመልክቶ ከዚህ ተግባሩ ራሱ እንዲቆጠብ እንዲቀንዳ እና ይህን ከግንዛቤ ውስጥ በዚህ በፍሳሽ መስመሮቻችን የሚወገዱት ቤት ውስጥ ከሚወጡ ፍሳሾች በስተቀር ሌላ ነገሮች እንዳይከት አሁንም አጥብቄ ማሳሰብ እፈልጋለሁ። በተለይ ከዚህ አሁንም ጎር የዝናብ ውሃዎቻቸውን ከፍሳሽ መስመሮቻችን ጋር ያገናኙ ባለማወቅ፣ በተለይ ያለማወቅ ያገናኙ ሰዎች ይህን ተገንዝበው አሁንም የማለያየ ስራ እንዲሰሩ በድጋሚ ማሳሰብ እፈልጋለሁ።